የምርቃል የለኝም እና ዛሬ ደግሞ በአዲስ ነገር መጥቻለሁ። እሱም ምንድነው? በቃ ባስብ ባስብ አዲስ ጀማሪ ስለሆንኩኝ በቃ አይዲያ እየመጣልኝ አይደለም። እና እስልክ ላይ ቴክስት አየሁ ብዬ ጻብ አነሳለሁኝ፣ ሽንኩርት ምናምን አይኔ ላይ አድርጌ አለቅሳለሁ። እና ምን እንደሚል አብረን እናያለን። አሁን የለም ያው እሱ እስከሚመጣ ፕራንክ አደርጋለሁ። ትናንትና አማረብ ከትናንትና ሞድ አማረብ፣ ግን ምንም አይገርመውም። ምንም ማለት ነው በጣም እየተበሳጨው ነው። ዛሬ ግን ይሳካልኛል ብዬ ተስፋ አደርጋለሁ። መጨረሻውን ደግሞ እናያለን አብረን። ወላይ ጨንቆኛል፣ የሚመጣብኝ መስሎኝ ስልኩን ይዤዋለሁ። እንደምታዩት ሽንኩርት አዘጋጅቻለሁኝ። ቆይ ናይ እንዳይመጣ ማሪ፣ በሩን ያዥው፣ አልጨርስኩም። ቆይ አያችሁት? እንት ሶፍት እንዲሰጭኝ ውዴ እና ያልቀስኩ ነው የምጠብቀው። አንቺ ታባብኛለሽ አይሻ፣ የወንዶችን ነገር ምናም ብልሽ ከኔ ጎን ነው የምትሆኝ። አደራሽን፣ ሴት ነሽ እንደ ሴትነትሽ ማሰብ አለብሽ። እና ብዙ ሰው ምናምን እስር ከላይ ምንድን ነው ያገኘሁት? ማለት